መጽሐፈ ዕዝራ ሱቱኤል ምዕራፍ አራት መጀመሪያ በነቢያት አድሬ ኋላ እኔ ሰው ሆኜ ስጋ ለብሼ አስተምራለሁ አለኝ። ምድርና ሰማይ ሳይፈጠሩ መንደር መንደረው የሚኖሩትም ሳይፈጠሩ የዚህ ዓለም ስራም ሳይጸና የነፋሳት አካልም ሳይፈጠሩ የነጎድጓ ድምጽም ሳይሰማ የፀሐይ ብርሃንም ሳይፈጠር የገነትም ምድር ሳይፈጠር የአበባውም ደም ግባት ሳይታይ የጠፈር ኃይልም ሳይጸና ነገደ መላእክትም ሳይቆጠሩ የሰማይ ምጥቀቱ ሳይታይ ሰባቱ ሰማያትም ሳይቆጠሩ የሚመጣው ዓለም የመንግስተ ሰማይ ምስጢር ሳይታወቅ ሃይማኖትን የሚያጸኗት ሰዎች በልበስ ስላሴ ሳይቆጠሩ የዚያን ጊዜ ፍጡር ያይደለሁ እኔ ይህን ዓለም እጎበኝ ዘንድ አስቤ ያለሁና፣ ቀድሞ በነቢያት አድሬ ኋላ እኔ ሰው ሆኜ ስጋ ለብሼ አስተምራለሁ አለኝ። ምልክቱ ምንድንነው? የዚህ ዓለም ጊዜው መጨረሻው መቼ ነው? የሁለተኛው ዓለም መንግስተ ሰማይስ የሚሰጥበት ጊዜው መቼ ነው ብዬ ጠየኩት። አብርሃም ይስሐቅን ወለደ። ኢሳው እና ያዕቆብም ከሱ ተወልደዋልና ያዕቆብ የሁለተኛው ዓለም የመንግስተ ሰማይ ምሳሌ ነው። የሰው መጨረሻው አካሉ ወደታች ታች እግሩ ነውና ወደ ላይም ራሱ ነውና ያዕቆብ የኢሳውን እግር ይዞ ሲወለድ አንድ ጊዜ እንደሆነ በመካከሉ ሌላ እንደሌለ መንግስተ ሰማያት ትሰጥ ይህች አለም ስታልፍ አንድ ጊዜ ነው። ነገር ግን እዝራ አትመርምር አለኝ። መለስሁለት እንዲህ አልሁት፣ አቤቱ ጌታዬ፣ በፊትህ ባለሟልነት እስካገኘው በቀኝ እኩል በአንድ ወገን ሆኜ ሳለሁ ባለፈው ሌሊት አስቀድሞ የነገርኸኝን የዚህ የምልክቱን መጨረሻ ለእኔ ለባሪያህ ንገረኝ ብዬ መለሱለት። መለሰልኝ እንዲህም አለኝ፣ ተነስተህ በእግርህ ቁም። ጩኸት የተሞላበትን ቃል እነግርሃለሁ። መነዋወጥ አንተ የቆምክበት ቦታ ቢነዋወጥ! መነዋወጡ የህልፈት ምልክት ነውና በነገርሁ ጊዜ አትደንግጥ። ያን ጊዜ የምድር መሰረቶች የህልፈትን ምልክት ያስረዳሉ። መነዋወጡ ስለ ነሳቸው ነውና ይንቀጠቀጣሉ፣ ይነዋወጣሉ በመጨረሻቸው ያልፉ ዘንድ አላቸውና ይነዋወጻሉ፣ አለኝ። ከዚህ በኋላ ይህን በሰማው ጊዜ ተነስቼ በእግሮቼ ቆምኩ፣ የሚናገረውንም ቃል እነሆ ሰማሁ። ድምፁም እንደ ወንዝ እንደ ብዙ ውሃ ድምጽ ነው። በዚህ ዓለም የሚኖሩትን ሰዎች ሁሉ ይጎበኛቸው ዘንድ እግዚአብሔር በደረሰ ጊዜ የሚጎበኝበት ዘመን እነሆ ይመጣል ይላል። ኢየሩሳሌምም ሰማያዊት በምትታነጽበት ጊዜ የበደሉኝን ሰዎች አጣታቸውን እመረምራቸው ዘንድ ያን ጊዜ አለኝ። ይመጣ ዘንድ ያለው መንግስተ ሰማይ በተሰጠ ጊዜ የማደርገው ምልክት ይህ ነው። በሰማይ ብሉያት ሀዲሳት ይነበባሉ። መልኬንም ሁሉ ያየኛል። ተወልደው፣ ዓመት የሆናቸው ህጻናት ፈጽመው ይናገራሉ። ከጸነሱ ሶስት ወር አንድ ወር ሲሆናቸው የሞቱ ሴቶች ከልጆቻቸው ጋር አብረው ይነሳሉ። የማትታይ መንግስተ ሰማይ ጻድቃን ወርሰዋት ተዘርተውባት ትታያለች። በአጥንት በዥማትም የተመሉ መቃብራት ባዶቸውን ይቀራሉ። ረቂቅ ነጋሪት ይሰማል። የሰማውም ሁሉ ይደነግጣል። በእነዚያም ወራቶች ወዳጆች ከወዳጆቻቸው ጋር ሰበስባቸው እንደ ጠላት ይጣላሉ። ምድርም በውስጧ የሚኖሩባትም ሰዎች ታስደነግጣቸዋለች። የውሃው ፈሳሾችም ይገታሉ፣ እስከ ሶስት ሰዓት ድረስ አይፈሱም። ከዚህ ከነገርሁ ሁሉ የቀረሰው ሁሉ የሚድን እርሱ ነው ትድን ትድግ ግናዬን የዘመኔንም ፍጻሜ የሚያይ እርሱ ነው። ወደ ገነት የወጡ ከተወለዱም ጀምሮ ሞትን ያልቀመሱ እነዚህን ሄኖህንና ኤሊያስን ያን ጊዜ ያያቸዋል። በዚህ ዓለም የሚኖሩ ሰዎችም ልቦና በእውቀት ይለወጣል። አዋቂ ልቦናም ይሰጣቸዋል። ክፋት ትጠፋለችና ተንኮልም ትጠፋለችና ሃይማኖት ትጸናለች፣ ሞት ድል ይነሳል። ዋጋ ሳትሰጥ ብዙ ዘመን የነበረች የሃይማኖት ያን ጊዜ ዋጋ በማሰጠት ትገለጣለች። በተናገረኝም ጊዜ ጥቂት ጥቂት እያለ እኔ የቆምሁበት ቦታ ይነዋወጣል። ባለፈችው ሌሊት እነግርህ ዘንድ እንደመጣሁ ይህን ምልክት እነግርህ ዘንድ መጣሁ አለኝ። ዳግመኛ ሰባት ቀን የጾም የጸለይክ እንደሆነ በእግዚአብሔር ዘንድ ልመናህ ተሰምቷልና ከሕፃነትህ ጀምሮ የሰራኸው የእውነተኛነትህ ስራ ተገልጧልና ከዚህ ከነገርሁህ ነገር የሚበልጥ ዳግመኛ ነግርሃለሁ። ስለዚህ ነገር ይህን ሁሉ ነግርህ ዘንድ እግዚአብሔር ላከኝ። እመን፣ አትፍራ በኋላ ዘመን እንዳትጠራጠር ስለ ቀደመው ስለ ክፉ አሳብህ አትቸኩላለኝ። ከዚህ በኋላ የነገረኝ ሶስቱ ሱባኤ እጨርስ ዘንድ ዳግመኛ ሰባት ቀን እያለቀስኩ ጾምኩ። ሰውነት የፈጽሟ ትናደዳለችና ልቦናዬም ትናዋወጣለችና በእግዚአብሔር ፊት እናገር ጀመርሁ። አቤቱ ጌታዬ በመጀመሪያው መፍጠርህ በመጀመሪያዊቱ ቀን ምድርና ሰማይ ይፈጠር አልክ። እንዳልክ ተፈጥሮ ያለው ቃልህም ፍጥረትን ይፈጥር ነበር። የአራዊት የእንስሳ ድምፅ የለም ነበርና፣ ዳግመኛ የሰው ድምፅ አልነበረምና፣ ነፋሱ በውሃው ላይ ይዋኝ ነበር። ጨለማም በዓለሙ የተሞላ ነበር፣ ጸጥ ብሎ ነበር። ያን ጊዜ ብርሃን ከባህር ይገኝ አልክ። ፍጥረትም ይገለጣልህ ዳግመኛም በሁለተኛ ቀን በሰማይ ያለ ነፋስን ፈጠርክ እኩሌታው ወደ ላይ ይወጣ ዘንድ እኩሌታውም በታች ይኖር ዘንድ በውሃው መካከል ወሰን ይለይ ዘንድ አዘዝኸው በሶስተኛይቱ ቀን ውሃውም በሰባተኛውም በሰባተኛይቱ እጣ በምድር ይወሰን ዘንድ አዘዝኸው ያርሱ ዘንድ ዘርም ይዘሩ ዘንድ በፊትህም ጸንተው ይኖሩ ዘንድ የምድር ስድስተኛ ይቱ እጣ ደረቅ ሆኖ ይቅራል። ቃልህም በወጣ ጊዜ ፍጥረት ይፈጥር ነበር። የዚያን ጊዜ ስፍር ቁጥር የሌለው መዓዛው ልዩ ልዩ የሆነ ሁሉ የአበባውም መልኩ ልዩ ልዩ የሆነው ሁሉ የእንጨቱ መልኩ ልዩ ልዩ የሆነ ሁሉ መዓዛውም ልዩ ልዩ የሆነ ሁሉ ተፈጠረ። በአራተኛ ይቱም ቀን ሊያበሩ የጨረቃና የፀሐይ ብርሃን ይፈጠር ዘንድ የከዋክብትም ብርሃን ይፈጠር ዘንድ አዘዝ ይፈጠር ዘንድ ነቢ አዳምን ያገለግሉ ዘንድ አዘዝኋቸው። በአምስተኛይቱም ቀን የናጌብ ውሃ ያለበትን ይህን ሰባተኛውን እጅ ደመ ነፍስ ደህነኛ የሆኑ አሳዎቹንና ወፎችን ያስገኝ ዘንድ አዘዝኸው። ስለዚህ ነገር ፍጥረቱ ሁሉ ጌትነትህን ይናገሩ ዘንድ የማይናገር ደመ ነፍስ የሌለው ያ ውሃ ደመ ነፍስ ያለውን አስገኘ። ያን ጊዜ የፈጠርሃቸው ሁለቱን እንስሳት አኖርክ። ያንዱን ስሙን ብሄሞት አልከው፣ የሁለተኛውንም ስም ሌዋታን አልከው። የናጌብ ውሃ ያለበት ይህ ሰባተኛው እጅ ብሄሞትና ሌዎታንን መወሰን አይችልምና ብሄሞትና ሌዋታንን ለየብቻቸው ለየሃቸው አራቱ ተራሮች ባሉበት በዚያ ቦታ እሱ በውስጡ ይኖር ዘንድ ለብሄሞት ስድስተኛው እጅ አንዱን እጅ የብስን ሰጠኸው። ሰባተኛውንም እጅ ባህሩን ለሌዋታን ሰጠኸው። ለምትወዳቸው ለጻድቃን ምግብ የሆኑ ዘንድ ሌዋታንና ብሄሞትን ጠበቅካቸው። በስድስተኛይቱም ቀን በፊትህ እንስሳን፣ የሰማይ ወፎችንና የምድረ በዳ አውሬዎችን ታስገኙ ዘንድ ምድርን አዘዝካት። በዚህም በፍጥረትህ ሁሉ ላይ አዳምን ሾምከው። አስቀድመህ በፈጠርኸው ፍጥረት ሁሉ ሹም ሆኖ ገዛ ስለ እሱ የመረጥከን እኛ ወገኖችህ በመከራ ባህር እንሰጥማለን። ይህን ዓለም ለእናንተ ፈጠርኩት ብልሃል ብልሃልና፣ አቤቱ ይህን ሁሉ በፊትህ ተናገርሁ። ከአዳም የተወለዱ ሌሎች አህዛብ ግን እንደ ኢምንት ናቸው፣ ምራቅም እንዲናቅ እንደዚያ የተናቁ ናቸው። በእፍሳትም ላይ የወደቀ ጠብታ እንዲናቅ የተናቁ ናቸው። ተድላ ደስታቸውም እንደ ኢምንት ነው አለህ። አሁንም እነሆ እንደ ኢምንት ናቸው ያልካቸው እነዚያ አህዛብ እነሆ በእኛ ላይ ሰለጠኑ፣ አጠፉን። የመወደው መጀመሪያ አንድ ልጅ የሞተልን እኛ ወገኖችህ ግን በአሕዛብ እጅ ተማረክን። ነገር ግን መንግስተ ሰማይን ስለ እኛ ከፈጠርኸው አለማችን መንግስተ ሰማ ሰማይን ለምን አንወርስም? ይህስ አለመ ወርሳችን እስከ መቼ ድረስ ነው?